ኢትዮጵያ ሀብቶቿን መንዝሮና ዘርዝሮ የመጠቀም ብሂልን ተግባራዊ በማድረግ አያሌ ፋይዳቸው የጎሉ ፕሮጀክቶችን እውን አድርጋለች። ከዚህ መካከል ደግሞ የኢትዮጵያ የኃይል ፍላጎትን የማሟላትና የማንሰራራት ጉዞን የሚደግፈው የካሉ ቦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት ተጠቃሽ ነው። ፕሮጀክቱ ኢትዮጵያ ወደ እድገት ማማ ለመወንጨፍ የምታደርገውን ጉዞ የሚደግፍ መሆኑም ይነሳል። ይህ የተፈጥሮ ጋዝ ፕሮጀክት ኢትዮጵያ በኢነርጂ ዘርፍ ራሷን ለመቻልና በኢንዱስትሪ ዘርፍ ልቃ ለመውጣት እያደረገች የምትገኘውን ጥረት በእጅጉ ይደግፋል። ይህ ፕሮጀክት ኢትዮጵያ ካከናወነቻቸው ፕሮጀክቶች መካከል ትልቁ ፕሮጀክት እንደመሆኑም ዛሬ ለማድረስ በርካታ ጥረቶችና ትጋቶች ታክሎበታል። ይህ ጥረትና ልፋትም የሚታይና የሚጨበጥ ውጤት እንዲገኝም አስችሏል። ፕሮጀክቱ በቤልት ኤንደ ሮድ አፍሪካ ራይ ውስጥ ያለውን የኢነርጂ አቅም የማሳደግ ውጥን የሚደግፍ ነው። ካሉብ የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት ኢትዮጵያ የኃይል ፍላጎቷን በራሷ አቅም እንድታሟላና በውጭ ገበያ ላይ የተንጠለጠለውን የተፈጥሮ ጋዝ ፍላጎት በራስ አቅም ከማሟላት ረገድ አይነተኛ ሚና እንደሚኖረውም ተወስቷል ። ኢትዮጵያ ከሀገር አልፎ የምስራቅ አፍሪካ የኃይል አቅርቦት እጥረትን ችግር ሊፈታ የሚችለውን ታላቁ የህዳሴ ግድብ በቅርቡ ማስመረቋ ይታወሳል። አሁን ያስመረቀችው የካሉቢ ኦጋዴን ፈሳሽ የተፈጥሮ ጋዝ ደግሞ ኢትዮጵያ ኢኮኖሚዋ በኃይል እጥረት እንዳይገታና ይልቁንም ወደፊት እንዲገሰግስ አይነተኛ ሚና ያለው ነው። ከዚህ ባለፈም ኢትዮጵያ የተፈጥሮ ጋዝን ለማግኘት በውጭ ገበያ ላይ እንዳትለጠፍና በራስ አቅም የራሷን ፍላጎት እንድታሟላ ያግዛታል። ይህ ከራሷ አልፎ የተፈጥሮ ጋዝን ለውጭ ገበያ በማቅረብ የውጭ ምንዛሪዋን ለማሳደግም ያግዛታል። ከዚህ ባለፈም የኢንዱስትሪውን ጉዞ ከማሳለጥና የውጭ ምንዛሪ ካዝናን ከማደደር አኳያም አስተዋጽኦ የጎላ መሆኑም ተነስቷል። ካሉብ የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር ኃይልም ለሀገር ውስጥ አምራች ኢንዱስትሪዎች አቅምን ለመደገፍ እንደሚውል የተነሳ ሲሆን በሁለተ ኛው ዙር የሚገኘው አንድ ነጥብ ሶስት ሶስት ቢሊዮን ሊትር ኃይልም ኢትዮጵያ ራሷን ከመቻል ተሻግራ ለውጭ ገበያ የምታቀርብበት እድልን ይፈጥራል። በፕሮጀክቱ የመጀመሪያ ዙር በየቀኑ በርካታ መጠን ያለው የተፈጥሮ ጋዝ ይመነጫል። ይህም ማለት ኢትዮጵያ ከካሉብ የኦጋዴን ፈሳሽ የተፈጥሮ ጋዝ በዓመት 111 ሚሊዮን ሊትር ታገኛለች ማለት ነው። ሁለተኛው ዙር ደግሞ 133 ቢሊዮን ሊትር በማመንጨት ኢትዮጵያ በኃይል ራሷን ከመቻለ ተሻግራ የተፈጥሮ ጋዝን ለውጭ ገበያ የምታቀርብበት እድል ይፈጠራል። ይህ በተለይም የኢንዱስትሪው ዘርፍ የኢኮኖሚ አቅማቸው ላደረጉ ሀገራትና የኃይል አቅርቦት ለሚሹ ሁሉ ተጨማሪ አቅም ይሆናል። ይህም በቀጥታም ይሁን በተዘዋዋሪ ከኢትዮጵያ አልፎ ዓለም አቀፍ የተፈጥሮ ጋዝ ገበያውን ከመደገፍና እጥረትን ከመፍታት ረገድ ዓለም አቀፋዊ ፋይዳው የጎላ እንደሚሆን አምናለሁ።